ንጉሥ ዳዊት ሕግ ተላልፎ ከኦርዮ ሚስት ከቤርሳቤህ ጋር ኃጢአትን በሠራ ጊዜ ባሏን በማስገደሉ ከእርሷ ጋርም በደል በመፈጸሙ እግዚአብሔር ነቢዩ ልቆ ከገሠጸው በኋላ ንስሓ ገብቶ መራር ልቅሶን አለቀሰ። እግዚአብሔርም ንስሓውን ተቀብሎ ኃጢአቱን ይቅር አለው። በኋላም በእግዚአብሔር ፍቃድ ቤርሳቤህን ሚስቱ አድርጎ ሰሎሞንን ወለዱ። ሰለሞንም ሲያድግ በዙፋኑ እንደሚተካው ንጉሥ ዳዊት ለቤተሳቤ ቃል ገባለት። ሰላም እግዚአብሔር በያላችሁበት ይብዛላችሁ እያል ውድ የፍሬ ሃይማኖት መንፈሳዊ ሚዲያ ቻናል ቤተሰቦች፣ በዛሬው የመጽሐፍ ቅዱስ ክፍላችን የምናየው ስለ ጠቢቡ ስለ ቅዱስ ሰለሞን ይሆናል። በዛሬው የመጽሐፍ ቅዱስ ክፍል የምናየው ስለ ጠቢቡ ስለ ንጉሥ ሰለሞን ይሆናል። በዚህ ቪዲዮ መጨረሻ ላይ ጠቢቡ ንጉሥ ሰለሞን ማን ነው የሚለውን ጥያቄ ምላሽ ታገኛላችሁ። ወደ ቪዲዮ ከመግባታቸው በፊት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቀጣይ እንዲሰራላችሁ የምትፈልጉትን የመጽሐፍ ቅዱስ ግብ ኮሜንት ላይ በማስቀመጥ መንፈሳዊ አገልግሎታችንን እንድትተባበሩን በሉ እግዚአብሔር ስም እንጠይቃለን። አዶንያስ በዳዊት ምትክ ለመንገሥ አስቦ በሮጌል ምድር በምንጭ አጠገብ አልቲዘዘ ኤልቲ በምትባል ቦታ ላሞችን በጎችንና ፍየሎችን አርዶ የሠራዊት አለቆችን የንጉሥ አሽከሮችንና ካህኑ አብያታርንም ጠርቶ ታላቅ ግብዣን አደረገ። ለሆ አዶኒያስ ሺህ ዓመት ያንግሥ እያሉ አወደሱት። ዳዊትም የአዶንያስን ሥራ ከቤርሳቤህና ከነቢዩ ከናታን በስማል ጊዜ የዳሄል ልጅ ብንያስንና ካህኑ ሳዶቅን ነቢዩን ናታንን ግራ አዝማችንና ቀኝ አዝማጆቹን ሁሉ አስጠርቶ ሰለሞንን በራሱ በቅሎ ላይ አስቀምጦ ወደጌው እንዲያወርዱትና በዚያም ነቢዩን ናታን ካህኑ ሳዶቅም ጠብተው እንዲያነግሱት ሰለሞንም በአባቱ ፈንታ በእስራኤል እንዲነግስ አዘዘ። ካህኑ ሳዶቅም እንደታዘዘው ሰለሞንን የንግሥና ቅባትን ቀባው። ቀርነ መለከቱን ነፋ። ሕዝቡ ሁሉ ሰለሞንን ሺህ ዓመት ያንግስ እያሉ ተከትለው ተወጡ፣ ከበሩም መጡ፣ ታላቅ ደስታንም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጡች። ሰለሞንም በመንግሥቱ ዙፋት ስር ተቀመጠ። የንጉሡ አሽከሮችም እግዚአብሔር የሰለሞንን ስም ከስም ይልቅ መልካም ያደርገው። ዙፋኑንም ከዙፋኔ ከፍ ያደርገው እያሉ ዳዊትን አመሰግኑት። ዳዊትም አይኖቹን እያዩ በዙፋኔ ላይ የሚቀመጥ ልጅ ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይመስገን አለ። የሚሞትበትን ጊዜ በደረሰ ጊዜ ልጁ ሰለሞንን፣ እኔ ሰው ሁሉ በሚሄድበት በሞት ጎዳና ይሄዳለሁ፣ አንተ ግን ጽና ብልሰውም ሆን በሕጉ ጸንተ ትኖር ዘንድ በሙሴ ሕግ የተጻፈውን የፈጣሪን ሕግና ትእዛዝ ጠብቅ ብሎ አዘዘው። ከዳዊት እረፍትም በኋላ ሰለሞን በገባዖን ምድር መሥዋዕትን በሰዋ ጊዜ እግዚአብሔር በሕልም ተገልጾ እሰጥ ዘንድ ልብ ያሰበው ለምነኝ አለው። ሰለሞንም እኔ ባሪያ መግቢያዬና መውጫዬን የማላውቅ ታናሽ ብላቴናነኝና እዚህ ለብዙ ወገን በሆነ ተፈርድ ክፉን ከበጎ ላይ ይቻውቅ ዘንድ እውቀትን ስጠኝ ብሎ ለመነው። እግዚአብሔርም ብዙ ዘመንና ባለጠግነትን የጠላቶችንን ጥፋት አልተመኘህም፣ ነገር ግን ፍርድ መስማት ልታውቅ ዘንድ ለምንሃልና እንሆ እንዳልካ አደረግሁ እንሆ ከአንተ አስቀድሞ እንዳልነበር ከአንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ልህና አስተዋይ ልቡናን ያመንከውን ባለጠግነትና ክብርንም በዘመኑ ሁሉ ሰጡ። ሰለሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንዳለ ማወቀ። ወደ ኢየሩሳሌም ሄዶ በጽዮን በእግዚአብሔር ታቦተ ሕግ አንጻር ባለ ምስዊ በፊት ቆቦ የሰላም አቀረበ። ለሰዎቹና ለእርሱም ታላቅ ግብዣን አደረገ። በዚያን ጊዜ ሁለት አመንዝራ ሴቶች ወደ እርሱ መጥተው በአንድ ቤት እንደሚኖሩና በሦስት ቀን ልዩነት ልጆቻቸው እንደወለዱ አንደኛውም ሴት ልጇን በሌሊት ተጭኖ የሞተባት በሞተባትም ጊዜ ያልሞተውን የሌላኛውን ልጅ ወስዳ የሞተውን ልጅ እንዳስታቀፍቻት በማብራራት የሞተው ልጅ አንቺ ነው፣ ደህናው ልጅ ነው የሚል ክሳቸውን ንጉሱም የሁለቱንም ንግግር ካደመጠ በኋላ ደህንኛው ልጅ በሰይፍ ቆርጣችሁ እኩል አካፍሏቸው ብሎ አዘዘ። ያልሞተው ልጅም እናቱ ልጅን አትግደሉት፣ ደህናውን ለእርሷ አስጧ ስትል፣ ሁለተኛዋ ሴት ግን ቆርጣችሁ አካፍሉን፣ ለእኔም ለእርሷማ ይሆን አለች። ንጉሱም ልጁን አትግደሉት፣ ልጁን አትግደሉት ላለችው ሴት ደህነኛዋን ሕፃን ስጫት እሷ እናቱ ናትና ብሎ ፈረደ። እስራኤልም ሁሉ ቅን ፍርድን ይፈርድ ዘንድ እግዚአብሔር ጥበቡ በእርሱ ላይ እንዳለ አይተዋልና ንጉሱን ፈሩት። ከዚህ በኋላ እስራኤል ከግብፅ ከወጡ በኋላ ሰሎሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛው ወር የእግዚአብሔርን ቤተ መቅደስ ጀምሮ በ11ኛው ዘመነ መንግስቱ በስምንተኛው ወር ሰርቶ በስድስት ዓመታት ውስጥ ፈጸመ። የራሱንም ቤት በ33 ዓመቱ ሰርቶ ጨረሰ። ሰሎሞን ቤተ መቅደሱንና የራሱን ቤት ከፈጸመ በኋላ እግዚአብሔር ታቦትን ያመጣ ዘንድ የእስራኤል ሽማግሌዎችን፣ የነገድ አባቶችን ወደ ኢየሩሳሌም ሰበሰባቸው። ካህናቱም ታቦቷን የምስክር ድንኳኗንና ንዋያተ ቅድሳቷን ሁሉ ተሸክመው ጉዙና ህዝቡም በታቦቱ ፊት ስፍር ቁጥር የሌላቸው በጎችና ላሞችን እየሰጉ ታቦቷን በኪሩቤል ክንፎች በታች በቤት ውስጥ ወዳለው ወደ ቅድስተ ቅዱሳን አስገቧት። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ እግዚአብሔር ብርሃን በቤተ መቅደሱ ሞላ። ካህናቱም ስራቸውን መሥራትና ከብርሃኑ ፊት መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔር በደመና ውስጥ ኖራለሁ ብሏልና እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሠራሁልህ አለ። ከዚያም ፊቱን ወደ ምስምቢው መልሶ እጆቹን ዘርግጦ በጉልበቱን ተበርቅቆ ሰገደና እግዚአብሔር ሆይ ስማይ ብሎ ወደ እግዚአብሔር ጸሎት አደረሰ፣ ህዝቡን ሁሉ ይመረቃቸው። ጸሎቱን ከፈጸመ በኋላም ከመሴው ፊት ተነስቶ ቁምና ለወገኖቹ ለእስራኤል ረፍትን የሰጠ እግዚአብሔር ይመስገን እያለ በታላቅ ቃል የእስራኤልን ማኅበር ይመረቃቸው። እዚያም ንጉሡና ሕዝቡ ለእግዚአብሔር መሥዋዕትን አቅርበው ቅዳሴ ቤቱን አከበሩ። ሰለሞን ስለ ሰላም ለእግዚአብሔር የሰዋቸው በጎችም ሃያ ሁለት ሺህ ነበሩ። ዳግመኛም እግዚአብሔር ለሰሎሞን ተገልጾ የለመንከኝን ልመና ጸሎትህን ሰማሁ እንደ ልመናህን ሁሉ አረኩን ስቤ በዚያ ለዘላለም ጸንቱ ይኖር ዘንድ የሠራሁን ቤተ መቅደስ አከበርኩት ልቦናዬም ዐይኖቼም በዘመኑ ሁሉ በዚያው ጸንቱ ይኖራሉ አለው። እግዚአብሔር ብዙ ጥበብና ጸጋን የሰጠው ይህ ታላቅ ንጉሥ ለአርባ ዓመት ያህል የእስራኤልን በቅንነት አስተዳድሯል። ከንግሥናው በተጨማሪ ለነፍስም ለሥጋም የሚጠቅሙ ትንቢትና ትምህርትን የያዙ የጥበብና የመዝሙር መጻሕፍትን ጽፏል። እነዚህም መሐልያ መሐልያ ዘሰሎሞን፣ መጽሐፈ መክብብ፣ መጽሐፈ ምሳሌ፣ መጽሐፈ ተክሳጽና መጽሐፈ ጥበብ ናቸው። ንጉስ ሰሎሞን ከመንገሱ በፊት ዐሥራ ሁለት ከንግሥና በኋላ አርባ በድምዱ 52 ዓመታትን በህይወተ ሥጋ ከኖር በኋላ ሰኔ 23 ቀን ከዚህ ዓለም ብድካም አርፏል። ለእግዚአብሔር ምስጋና ይሁን። ያንም በቅዱሳኑ ጸሎት ይማረን፣ የአባታችን በረከት ይደርብን ለዘለዓለሙ አሜን።